እንዴት አደር፣ ፀሐዬ ደህና አደርሽ። ዛሬ በጠዋት ነው የመጣሁኝ። አዎ፣ እንዴት ነሽ? ደህና ነሽ ወይ? ደህና ናችሁ? ዛሬ ስራ እየሰራሽ ነው መሰል፣ ያገኙሽ በጠዋት። እንዴት ነው? አሪፍ ነው። ስራ ዛሬ አትገቢም? እንደ ስራ እገባለሁ። እና በጠዋት ምን እየሰራሽ ነው? ምሳና ቁርሴን ሰርቼ ልሄድ ወደ ስራ። ስለዚህ እኔም ላግዝሽ ማለት ነው። አብረን እንዋል ዛሬ። እሺ እንውላለን። የተከበራችሁ ተመልካቾቻችን ሳምንታዊ የምትዋብ ፕሮግራማችን አሁን ተጀምሯል። ዛሬ ከፀሐይ ዋሴ ጋር ቆይታ የማደርግ ነው የሚሆነው። ፀሐይ በቢሮም ስራ በቤትም ስራ ጠንካራ ናት፣ በጣም ጀግና ሴት ናት እና እሷ ጋር ዛሬ ውሏ ምን ይመስላል የሚለውን ቆይታ እናደርጋለን። አብራችሁን እንድትቆዩ በአክብሮት ጋበዝኩ። ቢጃማም ልልበስ እናልስሽ

ተመሰስቶ እንዲቀመጥ አየ። እንዴ እንዴት ነው የምትጀምሪው? ጠዋት እንደተነሳውኝ ፊቴን ታጥቤ ጸሎት አደርጋለሁ። ከዛ በኋላ አልጋዬን አነጥፋለሁ። ከዛ ቤት አጸዳለሁ። ከዛ በኋላ ወደ ቁርስ መስራት እገባለሁ። ፀሐይ ማናት? የሚለውን ለተመልካች እስኪ አስተዋውቅልኝ። እኔ ፀሐይ ዋሴ እባላለሁ። የስራ ሁኔታ የመንግስት ሰራተኛ ነኝ። በዳግማዊ ክፍለ ከተማ የምሰራ የትምህርት ባለሙያ ነኝ። ጻእየተወለደች የተወለድኩት ከደቡብ ጎንደር። ያደኳ ብዙ ጊዜ ከአያቴ ጋር ነው። ትምህርት እስከምገባ ድረስ አያቴ ናት ያሳደገችኝ። አባትና እናቴ ተለያይቶ አባቴ ሌላ ቦታ ነበር፣ አያቴ እናቴ ሌላ ባላ ገባች እና አያቴ ያሳደገችኝ። ከዛ ትምህርት ስገባ ደግሞ ከክስቴ ጋር ሆንኩ ከአክስቲሽ ጋር እስከ ስንተኛ ክፍል ተማር? እስከ ሁለተኛ ክፍል ከአክስቴ ጋር ተማርኩ። ከዛ አክስቴ በሁለተኛ ክፍል እንዳለው ታማመጠች። ከዛ አክስቴ ባል ደግሞ እስከ ስድስተኛ ክፍል አስተማሪ። ከስድስተኛ ክፍል በኋላ ሰባተኛ ክፍል ላይ ወይ አልመቼ ብሎ ዶርም ይዤ ተማርኩ ብቻዬን ሁኜ። ከዛ ስምንተኛ ክፍል ሲሆን ደግሞ ወደዚህ አባቴ እዚህ ነበረ፣ ወደዚህ ወደ አባቴ መጣሁና ከስምንት እስከ አስራ ሁለት ከአባቴ ጋር ተማርኩኝ። ከሰባተኛ ክፍል ብቻ ሽንዶር ምስት ይጂ የቀለብ ማን ቻለሽ? ቀለብ የአባቴ ወንድም ገጠር ነበረ፣ አባቴ ትንሽ መሬት ነበረው። ከዛ የእሱ መሬት እያረሰ እህል እያመጣልኝ በእሱ ነው ስጠቀም፣ ግነክታል። ከዛ ወደ ስንተኛ ክፍል ሄድሽ? ከሰባት ከሰባት ወደ ስምንት ሳልፍ፣ ከዚህ መጣውና አባቴ ነው የተለዋዚ። ኔጋ ሆነች ተማሪ ለትምህርቱ ነው የሚሻልሽ እዚህ ጋር ሆነች ተማሪ አለኝ። ከሱ ጋር ሁኜ እስከ አስራ ሁለተኛ ክፍል ተማርኩ። አባቴ ጋር አባትሽ ጋር መጀመሪያ ለምን አልተማርሽ? አክስትሽ ጋር ከአክስትሽ ባል ጋር ከአያትሽ ጋር ለምን አደግሽ? መጀመሪያ አባትሽ እንደምን አላገሽ? አባቴ እነቴ ጋር እንደተለያየ እነቴ ጋር እንደተለያየ እንትን ይሄደ ውትድርና፣ ይሄደ ከዛው ውትድርና ሲሄድ አያቴ ጋር ሆንኩ። ደግሞ ለትምህርት ስደርስ ትምህርት ትግባ ሲባል አክስቴ እኔ ነኝ የሚይዛት ብላ ከአክስቴ ጋሁ። ስለዚህ ከስምንተኛ ክፍል ሲመጣ ስምንተኛ ክፍል ስትሆኝ ነው አባትሽ የመጣ ከውትድርና? ስምንተኛ ክፍል አይ ከዛ በፊት ነው ቀድሞ የመጣ ያው ከዚህ እስከሚያመቻች ምናምን ነው እንጂ እሱ ቀድሞ የሆነ የመጣ እና እዚህ እሱ ሁኔታዎች እስከሚመቻችለት እስከሚመቻችለት ነው የቆየው እዛ ከዛ በኋላ አባትሽ ጋር ሆነሽ እስከ ስንት ተማርሽ? እስከ 12ኛ ክፍል ከ8 እስከ 12 ተማርሽ? ከዛ በኋላ ፀሐይዬ፣ ከዛ በኋላማ የዩኒቨርሲቲ ውጤት መግቢያ መጣልኝ። ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ገባው ፔዳ ከዛ ሶስት አመት ተምሬ ተመረቂ ወጣ። እንዲው ከተመረቅሽ በኋላ ስራ ለመፈለግ ምን ያህል ጊዜ ፈጀብሽ? ስራ ለመፈለግ አንድ አመት ከሁለት ወር ፈሽቶብኛል። በወቅቱ ሰላም አልነበረም እና በዛ ምክንያት አሁን ቅጥር የለም ምናምን እያሉ አንድ አመት ከሁለት ወር ቆይቻለሁ። ከዛ አንድ አመት ከሁለት ወር ከተመረቅሽ በኋላ ማን ጋር ቆየሽ? ከተመረቅኩ በኋላ ዶርም ይዤ ነው አባቴ ለጸበል ልጅ ታሞ በጸበል ይዞ ሄዶ፣ ከዛ ዶርም ይዤ ነው የቆየሁኝ ስራ እስከማገኝ ድረስ። ከዛ በኋላ ስራ ያልሽ የት ስራ ገባሽ? ከዚህ ዳግማ የሚኒልክ ክፍለ ከተማ። ምን ሙያ ውስጥ ስራተ ትምህርት ስራተ ትምህርት። በጣም ደስ ይላል። ፀሐይዬ፣ አሁን እንግዲህ ሽንኩርቱ እየተቆላለ ነው። ምን ልስጥሽ ፀሐይዬ? ገሩ እራሴን እምሰራው ምንድን ነው የፈለግሽ? ዘይት ነው። ዘይት ልስጥሽ? የምታስቀምጭባትም ቦታ በሙሉ ስለምታውቂያት እንደ ጠዋት ግን፣ ሁልጊዜም እራስሽ ነው እንደዚህ ሰርተሽ የምትቋጥሪ? ምንድን ነው የሚከብድሽ እንደው ከስራዎች ሁሉ ይከብደኝ፣ እንጀራ መጋገር ብቻ ነው። ሌላ ይከብደኝ። በምን ምክንያት ነው አይነ ስውርነት የገጠመሽ? እንግዲህ ምክንያቱ ይሄ ነው ብሎ ብዙም የታወቀ አይደለም፣ ግን አባቴ ግላኮማ ነው ነው ያለኝ እንጂ እስከ አምስት አመት ህጻን እያለሽ ታያለሽ። ከዛ በኋላ የተደረገልሽ የህክምና ነገር አለ ወይ? ምንም አልተደረገልኝ። እንደው ትምህርት ላይ ስትማሪ ጓደኞችሽ የሆነ ነገር የሚልሽ ነገር አለ ስትማሪ? ምንም የሚልኝ ነገር የለም። የትምህርት ሁኔታሽ እንዴት ነው? ጎበዝ ናት ፀሐዬ፣ ወይስ ሞካሪ ናት ወይስ መካከለኛ የሚለውን በመጠኑ፣ ያው ሞካሪ ነኝ፣ ሞካሪ ነኝ። ሽሮአችን እየፈላ ነው እንግዲህ፣ እየፈላ ነው። ልንነሳንስ ነው። እኔ ልነሳንስ ወይስ እኔ ነሳንሰዋለሁ። አሁን ቢገነፍል ታውቂዋለሽ? በምን ታውቂዋለሽ ሲገነፍል

ሽሮ ሽንም በርበሬሽንም ጤፍሽንም እራትሽን የምታዘገጃጅ ሽሮ ማብጣም ቆንጆናል። መቀመስ አለበት እራትሽ አስፈጭተሽ ማ ባልትን እናውንማ መቅመስ አለ ትክክለኛ ምንድን ነው የሚባልች ሽሮ ያሎ እ ላላ ሽሮ ላላ ምርጥ ሽሮ ላላ ነው የሰራሽ ፀሐይዬ። የእውነት ጨው እንዴት ነው? ምን ጨምረው ጨምሪ ሲዘጋጅ እንዳት ጨምሪ አድርግሽ ነው ያዘጋጀሽው? ይሄ ጥሩ ነገር ነው። እኔ ራሱ ተማርኮ ማለት ነው። ይበቃዋል የሚጣፍጥ ሽሮ ነው። አመሰግናለሁ። ተመልካቾቻችን ከፀሐየ ዋሴ ጋር የዚህን ቆይታችንን እዚህ ላይ ጨረስን። ከስራ ቦታዋ ደግሞ ምን ይመስላል የሚለውን አብረን ቆይታ የምናደርግ ነው የሚሆነው ዳግማዊ ምኒልክ ክፍለ ከተማ ማህበራዊ ዘርፍ ጽህፈት ቤት ነው የምሰራ። ትምህርት ቤት ትምሪት አለኝ። ዶና በርበር ትምህርት ቤት የመማር ማስተማሩን ድጋፍና ክትትል ለማድረግ ልወጣ ነው። ዶና በርበር የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ነው የተገኘ ነው ዛሬ ያንቺን ረዳት ሙሉ ስራው አልሸፍኝ አብሬሽ ልሰራ ነው። እዚህ ትምህርት ቤት ላይ መጣሽ፣ ምንድነው የምትሰሪው? ትምህርት ቤት ላይ መጥቼ የመማር ማስተማሩን ክትትልና ድጋፍ ነው የማደርገው። ትምህርቱ እንዴት እየሄደ እንደሆነ፣ ተማሪዎች፣ መምህራን ተሟልቶላቸዋል ወይ፣ ትምህርት እንዴት እየሄደ ነው የሚለው የመማር ማስተማሩን ጥራቱን፣ ክትትሉን፣ ድጋፉን ላደርግ ነው የመጣው። ብለሽኛል ያንን የመማር ማስተማሩን ክትትሉን፣ ድጋፉን እንዴት ነው የምትከታተዩ? እስኪያጫውቺ። ያው መጀመሪያ መጥቼ ካርሰ መምሯ ጋራ እንትን እላለሁ። ትምህርት ቤቱ ምን የጎደለው ነገር አለ ወይ? ውሃ አለ ወይ? ለተማሪዎች የመጠጥ ውሃ ለብቻ አለ ወይ? የእጃቸው መታጠቢያ ለብቻ አለ ወይ? መጸዳጃ አላቸው ወይ? የሴት ወንድ ተለይቶ ለሴት ተማሪዎችስ የማረፊያ ክላስ አላቸው ወይ? ይህንንን ካርሰ መምሯ ጋር ጠይቃለሁ። የተሟላ ከሆነ እሷ ምላሽ ትሰጠኛለ ካልተሟላ ደግሞ እንዲሟላ እንደዚህ እንደዚህ ማድረግ አለባችሁ ብዬ ለእሷ እነግራታለሁ። ይሄን ማሟላት አለባችሁ ለተማሪዎች ለመማር ማስተማሩ ምቹ እንዲሆን ፍላጎታቸው ተሟልቶ እንዲማሩ የሚያስፈልጋቸውን ነገር ሁሉ መሟላት አለበት ትምህርት ቤቱ የሚለውን ሀሳብ ሰጥቼ እሄዳለሁ። ያን አሁን ሽንቱ ቤት ውሃ መሞላቱ መተጣጠቢያ የልጆች አይደለም። ጽዳት ንጽህና መጠበቂያ ሽግሪት ተጠቅሞ ሲወጡ መታጠብ አለባቸው ልጆች። ያንን ውሃ መሞላት ማንም ይለቅ ሽዶ አድርጋ ስታስቢ እንዳለ የሚጠጥ ውሃ ለብቻ ጀምሮ ያለውን የመጣችሁ በየ ስንት ጊዜ ትከታተላችሁ? ቢያንስ በየሁለት ሳምንቱ፣ በየሶስት ሳምንቱ። ትምህርት ቤቶች ብዙ ትምህርት ቤቶች ስለሆኑ የመንግስት ትምህርት ቤትም የግል ትምህርት ቤት እንስላለን። በሁለት ሳምንቱ፣ በየሶስት ሳምንቱ ምንመጣለን። ከእነሱ ክፍተት ያለውን ነገር ትነግርሻለች ወይ ከተማሪዎች ቅጽበት ያለውም ለተማሪዎች የሚያስፈልጋቸው የጎደለባቸው ካለ ትነግረኛለች። ያው የሌለው ደግሞ ይሄ ቢደረግላቸው በእኛ ቀም አልሆነም፣ ክፍለ ከተማው የሚያግዘ ነገር ካለ ይሄ እንዲደረግላቸው ትለኛለች። እሱን ወስጀ ለአለቀ እንደዚህ እንደዚህ ብለውኛል ብዬ ነግራታለሁ። ፀሐይ አንቺ ስትሰሪ ክፍል ስታደርጊ እንዲሁ ያገሻቸው ያመጣሽላቸው ነገር አለ ወይ ለድሮና በረ ትምህርት ቤት? ከወለዶና በርበር ብዙ ጊዜ ስመጣም እነሱ ብዙ ክፍተት ነግረውኝ ያውቀውም፣ ያው ትምህርት ቤቱ ሙሉ ትምህርት ሙሉ እንደተሟላ ነው የሚነግሩኝ፣ እና እኔ ክፍተት የሞላውላቸው የለኝ። ፀሐይ፣ እስኪ አሁን ደግሞ ወደ ርዕሰ መምህሯን ልናገኝ እየሄድን ነው። እንዴት ዋልሽ? ፀሐይ፣ ሰላም ነሽ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ሰላም ነሽ? እንዴት ነሽ?

መማር ማስተማሩን እንደተለመደው ክትትል ለማድረግ ነው የመጣሁት። እሺ። እና ተማሪዎች እንዴት ትምህርት እየሄደ ነው ወይ? እሺ። የመማር ማስተማሩ በስርዓቱ መምህራን ተሟልቶላቸዋል አለ ወይ? በየሳብጀክቱ እሺ። የመጸዳጃ ቤት የሴት የወንድ ተለይቶ አላቸው ወይ? እሺ። የስፖርት ሜዳ አላቸው ወይ? ለተማሪዎች እሺ። ለሴቶች የማረፊያ ክላስ አላቸው ወይ? እሺ ይህንን ይህን በተመለከተ እንድትነግሪ ባድገን። እሺ እሺ። አመሰግናለሁ እኔም ጣይ ታታሪ ሴት ናት ክራይተኛ አንድ ሁለት አመት ይሆነኛል ያገኘናት አብረን ነው ቡናም ተገኘ ሻይም ተገኘ ጫብር ነው የምንጋበዝ ምንም ችግር የለባትም እሷ ወጤቱንም ሰርታ ቡናይቱንም መቆልታ አፍልታ ምንም የሚከብዳት ስራ የለም ሚከብዳት እንጀራ ነበር። በኮንትራት ታስከቅራለች። ጎረቤት ጋር ቀረቤታ እና ሲሎት መጣ ተጫውታ ቡናም እንደሆነ ጥሬም እንደሆነ አብረ ቀምሳ፣ ሻይም እንደሆነ አብረ ቀምሳ ዘይሬስ ጥልኝ ብላ ትዳለች። ድሜት እንግዲህ ፀሐይ፣ ከኛ ከደህና በርበር ጉድኝት ማዕከል ትምህርት ቤት እንግዲህ በማህበራዊ ዘርፍ እንትን የመጣው አራት አመት ይሆናታል። እኔ አሁን እሷ እንደ ዓይነ ስውር አካል ጉዳተኛ እንደመሆኗ መጠን እኔ በብርሃናት ብዬ ነው አስበው ምክንያቱም አሁን ልሽ እዛ ተቀምጦ እንኳን በአካል መጥቶ መረጃዎችን ይዞ የመሄድ ምናምን በሰበብ አስባቡ ልንቀርብ እንችላለን። እሷ ግን አሁን ስልክ ጠይቃን ያው እንደም በቃ አትልፊ፣ አንዳንድ ጊዜ ለቃ ለምንድን ነው የምትፈልጊያቸው መረጃዎች እሰጥሻለሁ፣ እንደዚህ ብዬ በስልክ አነጋግራታለሁ። ግን እሷ ይሄን ብቻ ሳይሆን መጣ ነው። እንዴት ነው የመማር ማስተማር ሂደት እንዴት ትምህርቱ እንዴት ተጀምሯል ምናምን እያለች መጣ ጠይቃ የሚፈለጉ መረጃ ነው ይዛ የሚሄደው ማለት ነው። እኔ ከፀሐይ ጥንካሬ በጣም የሚደንቀኝ ምልሽ፣ አሁን ሴት እንደመሆኗ፣ አካል ጉዳተኛ እንደመሆኗ፣ አሁን እንግዲህ እዛ ክፍለ ከተማ ላይ መማር ማስተማር ሂደት እዛ ላይ ሆኖ መምራት ከባድ ነው። እንኳን ላይነ ስውር ላይናማም ይከብዳል። እና ያን ወጥ አለው ብላ በሴትነቷን ራሷን እንትን ብላ እዚህ ደረጃ ደርሳ ስራዋን በአግባቡ ሰርታ እንጂ እንትን ማለቷ በጣም እንትን ይለኛል። ጠንካራ ናት ብዬ ነው ማስበው። የእሷ ደግሞ መልስ ሰጣሽ፣ ከዛ በኋላ ወዴት ትወስደዋለሽ አንቺ? ከወዴ ከስጄ ለከተማ ነው ማቀርብ ለኃላፊ ማለት ነው። የጎደለ ነገር ካለ በክፍለ ከተማ የሚሟላ ነገር ካለ በክፍለ ከተማው እንደዚህ እንደዚህ ቢደረግልን ብላለች። ይሄ ግን የተሟላ ነው። የተሟላውን ደግሞ ይሄ ሙሉ ነው። ትምህርት ቤት ማማር ማስተማሩ ጥሩ እየሄደ ነው የሚለውን ላለቃይ ነው መነግራል። እንደው አይነ ስውር ሁነሽ አይናማ ቦሆን ኑሮ ይሄን ሙያ ሰራ ነበረ፣ ይሄን ትምህርት ተምሬ ይሄን ሙያ ሰራ ነበረ የምትዩ ነገር አለ ወይ? እስካሁን አስቤ አላቅም እንደሱ ስለዚህ የመጣሽበት የትምህርት የተማርሹ በትክክለኛ መንገድሽ ነው የመጣሽ። እንዲ አሁን አንዳንዶቹ ዶክተር ብንሆን ዶክተር እንሆናለን ፓይለት እሆናለን እንዲ እሆናለን ይላሉ። እና እንዲ አንቺ የተመኘሽ ነገር አለ ወይ? አይኔ ድሮም ስም ስማር የሶሻል ሳይንስ ነው ደስ የሚለኝ። እና አብዛኛውን ጊዜ ያው የመረጥኩትን ፊልድ ነው የመረጥኩት የሚመቸኝ እና የሚያክል አይናማ በሆን ብማር ብዬ አስቤ አላውቅም። ይሄ ክፍተት አለብን፣ ይሄ ጎልበት ብና ብለሽ ብለው ሲነግሩሽ በምን ምንድን ነው የምትይዥ? እሱ ረዳቴ ናት የምትጽፈው፣ ረዳቴ ትጽፋለች። በእሷ ጽሁፍ ነው ምንድንል ማስታወሻ። ምንስ በሴትነት የገጠመሽ ፈታኝ ነገር አለ ወይ? ፀሐይ እስካሁን የገጠመኝ ነገር የለ። በህይወትሽ የማትረሹ እንዲያው ማትረሹ ነገር አጋጣሚ አሉሽ ወይ እንደው በልጅነትሽም ሊሆን ይችላል ስትጫወች በልጅነትሽም ሊሆን ይችላል ካደግሽም በኋላ ዩኒቨርሲቲ ላይ ሊሆን ይችላል እንደው የሆነ ማትረሹ አጋጣሚ ገጠመኛለሽ ወይ የማትረሹ ገጠመኝ ቴዎጃልታን ትምህርት ቤት ላይ ጥበቃ የላቸውም ነበር እና እየተቀጠረ መልሶ እየወጡ እየሄዱ ትንሽ ወጣ ያለ ነው ትምህርት ቤቱ እሱ ጥበቃ የለንም ብሎ እሱ ታትቻለሁ ለመጠቸ ለሰው ይሎች ተናግሬ ጥበቃ እንዲመደብላቸው አድርጋለሁ። አመስገን ፈልገው አባቴ ነው። አባቴ አስተምሮ ትምህርት እንዲገባ የሚያደረገኝ አባቴ ነው። ለዚህ ደረጃ እንደደርስ የሚያደረገኝ አባቴ ነው። በተጨማሪ ደግሞ ትየወሰንም በጣም አመሰግናለሁ። በስራ በኩል ደግሞ ስመጣ፣ በቃ ፈታ ብላ እንደማንኛውም ሰው አንቺ እንደ መድከም አይጠበቅብሽም፣ የምትፈልጊውን መረጃ እየደወልሽ ንገሪኝ ነግርሻለሁ፣ እና በቃ በፍቅር ነው የምታስተናግደች ስመጣ። እሷን በጣም አመሰግናለሁ። በረ ቆይታችን በጣም ማመሰግ። ተመልካቾቻችን ዛሬ በምንትዋብ ፕሮግራማችን ከፀሐይ ዋሴ ጋር ቆይታ አደረግን። ፀሐይ ዋሴ ራሷ አብስላ ተመግባ ራሷ ስራዋን ሰርታ አከናውና ትምህርት ቤቶች ላይ እየሄደች በአካል ክትትል ስታደርግ አይተናል። እና ተመልካቾቻችን ቆይታችን ይሄን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።